ቻሉ ዘመነ መልኩ ምንድነው የሚመስል? ሞባይል ላይ ያሳዩን ይላሉ እኮ የኔስ አሁን የኔ መልክ ይታወቃል አይደል? ብዙ ማህበራዊ ሚዲያ ላይ ያውቀዋል። የኔ እንት አራ ተታወቀ ከሆነ የኢትዮጵያ ገጠር ጫፍ መጥቶ የዘመነ መልክ እንኳን የማያውቅ ሰውን እየላኩ የሚያዋቁ ሌሎች ኢትዮጵያ አይነት ነው። ወንድሞቻችን በመከላከያ ስም የሚመጡት ማለት ነው። ዘመነን እና ዘመነን እና ቤት ቁጥጥ ነው የሚያሳየው ራሳቸው እንደምኩ ዘመሮቻችን ከየትም አልመጡ። ስለዚህ እራስን መግደል ነው ያለበት ራስን ራሱን ነው መግደል ያለብህ እያለህ ነው። እና በዚህ ልኬት እንደሆነ ሰው መቀበል ይሁን መቀበል መቀበል መቀበል አለበት። ይሄን እስኪ ትንሽ ይሄን ቀዳዳ ስሙት። ዋናው እራሳችን እዚህ ጋር ስለዋ ቆይ ቆይ ቆይ፣ እርምጃ አታፍሩም? ለአማራ ህዝብ ነው የምንዋጋ ስትሉ ትንሽ አትሸማቀቁም? ለአማራ ህዝብ ነፃነት ነው የሚታገል ብሎ የሚያስብ አማራ ዘገምተኛ ብቻ አይደለም፣ በሽተኛ ብቻም አይደለም። ራስ ጠልነት ከሚገባ በላይ ያጠቃው እዚህ ምድር ላይ እንዲኖረ ራሱን የማይፈልግ የምድር ታንች ነው። በአማራ ህዝብ ስቃይና መከራ ስም ቀንጥብጣ ለቃቀሙ ያችን መልቀም መብላት ነው የሚፈልጉት። ለዚህ ነው ቮልቸር የምላቸው፣ ጥንብ አንሳ የምላቸው ለዚህ ነው። ስለዚህ ቀንጥብጣቢ ለቃሚ ነው ዛስዋይ። ቮልቸር የምላቸው፣ ጥንብ አንሳ የምላቸው የተወለድኩበት አካባቢ ጥንባንሳ ጋንጋቴ ይባላል። በቃ ጋንጋቴ ነው የሚባለው። እንግዲህ ሌላው አካባቢ ደግሞ አላውቅም። አልታወቅ ብሎ እንዳልሆነ እና ነውሩ ከዚህ የተሻለ ዛሬ ይህን ተቋስለሃል፣ ነገ የማይሸፈን ሆኖ በጣም ህዋት ሻቢያ ጦር ምናምን የሰራችሁት ነገር በአደባባይ በራሳቸው አንደበት ተዘርግፏል። ያንን እያየ የሚያሳድዳችሁና የሚያጠፋችሁ እንጂ እስክትሞቱ ድረስ የምትዘላዘሩበት ነገር ሆኑበት እንጂ ከዛ ባለፈ የለም። ያ ደግሞ ለጥላት ሰው የተማረ እንዲጠፋ ሰው የተማረ እንዲጠፋ አማራ ክልል እንዲጠፋ ከመንግስት ጋር አይደለም ውጊያቸው ከህዝብ ጋር ነው ውጊያቸው ነው ብዬ የማስበው ማለት ነው። የተማረ እንዲጠፋ አማራ ክልል እንዲጠፋ ከመንግስት ጋር አይደለም ውጊያቸው ከህዝብ ጋር ነው ውጊያቸው ነው ብዬ የማስበው ማለት ነው። ሰው የጀነራል አሳምነው ሹመት የመጣው ህዝብ ይወዳቸዋል በሚል እንጂ የተጠና ህዝብን ያገለግላሉ በሚል ስሜት አደለም። የኛ ህዝብ ገዳይ ወዳለው ተኳሽ ማልጠላ ሲደክመኝ ያርፋለሁ ከጎፈሬው ጥላ የሚል ገዳይነትን የሚያበረታታ ማህበረሰብ ነው ያለን። ኋላ ቀር ማህበረሰብ ገዳይነትን የሚያበረታታ ጀግንነት መግደል እንደሆነ፣ ሰውን የሚያክል ፍጡር መግደል እንደሆነ የሚያስብ ማህበረሰብ ነው ያለ። እዚህ ማህበረሰብ ላይ ገዳይ ሰው እንደሚወደድ እሙን። ይህንን ሰው ስትሾም ለማህበረሰባዊ ለውጥ ምን ያክል ይጠቅመኛል፣ የክልሉን ሰላም ለመመለስ ምን ያክል ይጠቅመኛል ብለህ በተለይ የሴኩሪቲ አፓራቶስን ስትይዝ ይህንን ካልኩሌት ማድረግና ማጥናት መቻል ያስፈልጋል። ያየ ሰው ሽመልስ ነው። ይሄ አሁን ዛሬ ላይ ምን እያወራ ነው? ያየ ሰው ሽመልስ ምን እያለ ነው ዛሬ? ያየ ሰው ሽመልስን የሚያይ ሰው ካለ ምን እያደረገ እንደሆነ ይጠይቅ። ይህ ደግሞ ደመኛ ጠላታችን ካለው ወያኔ ጋር የሚነጋገሩ ወልቃይት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ ቢወያይ አማራ ነፃ እወጣለሁ የሚል ሀይል እንዴት ከወያኔ ጋር ይወያያል? እንዴት ከወያኔ ጋር የሚወያይ የትኛውም ሀይል ጠላታችን፣ ይሄ መደምደም አለብ የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካለው የለም ማሽ ምንም ውስጥ ይሄ ተጽኖ የሚያሳድር ተደማጭነት ያለው የአገር መሪ እንዳይፈጠር ኢትዮጵያን መበትበት ማጥፋት ይፈልጋል። ኢትዮጵያ ደካማ መንግስት፣ ደካማ ወታደራዊ አቋም፣ ደካማ ኢኮኖሚ እንዲኖር ከተፈለገ ዋነኛው የመጫወቻ ሜዳ አማራ ክልል ነው ብለው ወስኗል አለም። ስለዚህ አማራን ረፍት መንሳት የስትራቴጂክ ጠላቶቻችን ስራ ነው፣ ሴራ ነው። ይሄ ሴራ ድንገት እየተወለደ የሚፈጠር አይደለም። ለባለፉት ብዙ አመታት ታቅዶ ሲከብረን ሲሰራ የነበረ ጉዳይ ነው። በብዙ እሳቶች ውስጥ አልፈናል። ብሔርን ከብሔር በማናቆር እሳት ውስጥ ጥደውን ሲቀቅሉን ቆይተዋል። አማራ የሁሉም ጠላት እንደሆን ተደርጎ እንዲሳል በሀሰተኛ ትርክ ሲደበድቡን ቆይተዋል። እኛም

ማንም ሰው እንዲያፈር ነው፣ ነገም ተነጎዳም እንዲሸማቀቅ ነውሩን እንዲውጥ ቆሻሻነቱን እንዲውጥ ነው። ማሸነፍ አለማሸነፍ ችግር የለም። እሱን እኔ ብቻ ብያል። እኔ ኃላፊነት ወስዳለሁ። መሞት መጠረግ መጥፋት ያለበት ይጠፋል። መልካም የሆኑት ወንድሞች ደግሞ አይሆንም፣ ያ ዘመኑ ስላልሆነ ጎጠኛ፣ መንደርተኛ የተዛነፈ እይታና አመለካከት ያለውን ማንኛውንም ሀይል ማጥፋት ግደታችን ነው። በተለይ እንደግሌ ግጀታይ ነው ብዬ እንደ ትግሬ ብቻ የሚያስብ ሌላውን ማጥፋት፣ እንደ አማራ ብቻ የሚያስብ ሌላውን የሚጠላ፣ እንደ ኦሮሞ ብቻ የሚያስብ ሌላውን የሚጠላ መኖር እንዲችል አልፈቅድም፣ አልፈቅድም። ይሄን ዋጥ ማድረግ ነው። ተረኛ ሌባ፣ ተረኛ ዘራፊ የመፈልፈል አባዜ አይደለም። ኢትዮጵያ እኩል ተከባብረን አብረን ቆመን በጋራ ተጠቃሚነት አብረን የምንቀጥልበት ሀገር፣ ከዚህ በፊት የተወራውንም የተደረገውን ነገር በሙሉ ትተን የምንሻገርበትን ሁኔታ መፍጠር ላይ ነው የምተባበር እንጂ ለባለስልጣን ማደግደግ ለሀብታም ማደግደግ ይሄ ራስን ከመሸጥ እኮ ያነሰ ነገር የለውም። እውነቱን እውነት ነው ካለን ግብይት አንጻር በተባለው ቃል ኪዳን ቅጥረ ተቀጥረ የምሰራ በወር በተስማማሁት ደሞዝ የምሰራ ከሆነና የስራ ዝርዝሮች ዶ ጆፕ ዲስክሪፕሽንስ በዋናነት ኃላፊነት ወስደን የምንሰራባቸው ተጠያቂ ላድርጎ የሚችሉ ዝርዝሮች ከተሰጡኝ በኋላ በእነሱ እየተመዘንኩ የሚሄድበት እነሱን አማራቻ ሲገኝ ደግሞ ያለምንም ጥላቻ እናምን ማግኘት ያለብኝና የመጀመሪያው ቃል የሚጠበቅበት ህግ እንደ ህግ የሚወራበትና ህግ እንደ ህግ ስራ እንዲሰራ ሁኔታዎች የተመቻቹበት አለም ሀገር እንዲፈጠር ነው የሚሰራው። ይሄ በተዛባበት ሁኔታ ላይ ሁሉም ነገር ይበላሻታል እንጂ ለውጥ የለም። ለዛ ነው እንደ አይነቱ ባለግ የሚያውሩ እንደ ግርማ የሸጥላ እነ ዶክተር አምባቸውና ሌላው በተለያየ ቦታ ላይ ያሉ ችግሮችን ሁሉ ቆጥራችሁ የተጎዱ እህት ወንድሞቻችንን ቆጥራችሁ እነዛ ነፃ ጠፍተው ከፊት ለፊት ቆሞ ወደ ምን ያደርጋል ወለግ ያለው አማራ ነፃ መውጣት አለበት ብሎ አዲስ አበባ መግባት አልቻልኩም ብሎ ያንን ትቶ ከቤት ሽንት ቤት እንዳትወጣ ስልክ ማውራት እስኪሳነ ድረስ እንደበግ በግ እያሰረ ሲገርፍ ካልገባህ ያንን ተንተርሶ ነው። አሰብ ምን አገባህ? አሰብኮ ኢትዮጵያ ምን ያደርግላት? ታዲያ መለስን ይቅር በለኝ ብላችሁ ጠይቋ? አሁን ላይ አማራ ክልል ላይ ያላችሁ ለግብጽና ለሌሎች ሸቀጦ ነው ስለተሸጠ እንጂ እንደናንተ ነው ባገር ራሱ አለው ወጡና ጠይቋ መለስን ይቅርታ ጠይቁት፣ ህዋትን ይቅርታ ጠይቁት። በአማራ ክልል በየትኛውም ቦታ ላይ ምን በወጣቸው ነው? ታዲያ እነ ፕሮፌሰር አስራት ወልደስ የተገደሉት ምን በወጣቸው ነው? እንደ አይነት ሆዳም የነሱን ደም ለሌላ ሸቀጥ የሚሸጥ ሆዳም ባለበት ምን በወጣው ነው ሰው የሚሞት? ባንዳ እያከበርክ የሞት ድግስ ላይ እያደመቅ የምትሄድ ሰው ነፋት ስርዓት የገባ ይባላል። እንዲህ አይነት ሰራዊት ሰልፍ የገባ ሰልፍና ስርዓት ማለት ብዙ ነገር ብዙ ትርጉም ያለው ነገር ነው። እንዴት ጓጉቼ እንደመጣሁ አታውቅም። ስብሰባ አቋርጬ ነው የመጣሁ ለሰው ክዬ በዚህ በ በዚህ በአፋባ በድርጅት መስረታው ያው ጥሩ ደረጃ ደርሰናል ወደ ጫፍ ግን በቃ መቆየት አልቻልኩም። ጥሩ ጥሩ አጀንዳ ነበር የተነሳ ምክንያቱም በእናንተ ላይ ነው የምንኮራው። በእናንተ ላይ ነው አንገታችን ቀና አድርገን የምንናገረው። በጠመንጃችን ላይ ነው። ስለዚህ ምንም ነገር የለም። ከዚህ ሰራዊት የሚብር ስሙት በደንብ እንናገር። ምንም ነገር የለም። በዚህ ትግል ደስ ውስጥ በጣም ነው የማከብራችሁ፣ በጣም ነው የምናደቃችሁ። ቅድም በጣም ስሜት ውስጥ ገብቼ ነበር መስጌ ሲያወራ ሁለት ነገር ይሰማኛል። በአንድ በኩል በጣም ከፍተኛ ደስታና ኩራት ይሰማኛል እናንተን ሳይ ኩራት። በሚገርማቸው ሁኔታ ጎጃም ቀጠና ብቻ አይደለም ብዙ ቦታ እንዲህ አይነት አርሚ እንዲፈጠር ኦልሞስት አራት ዓመት እየሞላ ነው መስራት ከጀመሩ። ይህንን በደንብ ስሙት እና ከመቼ ጀምሮ በአሻጥር ውስጥ እንደነበረ እና አሁን እንዳለው አይነት አርሚ ማለት የሚሆኑን መቁጠር ነው በቃ እነዛ ሽማግሌ መሞታቸው አሁን ሌላ ሌላ መድረሱን ተውት እና ዛሬ ላይ እንኳን ያለው ነገር አይታችሁ የሚሰማችሁን ይዛችሁ ይህን ልጅ አድምጡት። በቃ እኔ የነገርኳችሁ ለምን ይሆናል? እስከ ዛሬ ድረስ የሆነው ነገር ያላስተማረው ሰው እኮ ቢነግሩትም አይገባው። ስለዚህ እሱ የሚለውን ይሄ እንዲመጣ ብዙ ስራ ሰርቼ ነበር። ይህን የሚመስል ሀይል በዚህ በጎጃም ተፈጥሮ ይህን ችግር እንዲፈጥር እያለ ነው። ለውጥ ካለም ለውጡን እያያዛችሁ አበጀበሉት ለውጥ የለም ከተባለም እርግጠኛ እኔ አማራ ክልል ላይ ተወልዳችሁ ከሆነ ብዬ ነው እዚህ ጋ አብራችሁ ያላችሁ እኔ ፋኖ የሚባለውን አስተላለፊ የተቀላቀልኩት ሁለት ሺ አስራ ሶስት ነሐሴ ስድስት ነው። የአማራ ህዝብ ኃይል ሲመሰረት ሁለት ሺ አስራ ሶስት ነሐሴ ስድስት ማለት ጥቅምት ሀያ አራት ሁለት ሺ አስራ ሶስት ላይ ሰሜን ስተ መጣ ከዛ ያሁሉ መፋተግና ምን ማለት መጣ። ከዛ በኋላ ዛጋ አልሳካ ያለውን የህወት አጀንዳ ነሐሴ ስድስት ቀን መሰረትን ነው ማለት ያኔን የተቀላቀልኩት። ሁሉን ነገር ጥለን ሽፍታ ሆነን ወደ ጫካ የገባሁት ደግሞ ግንቦት ስምንት ሁለት ሺ አስራ አራት ጦርነቱ ከመፈንዳት አንድ አመት ከምናምን በፊት። በዛን ጊዜ ሂደት ውስጥ ብዙ ቦታ ብዙ ነገር ሰርቻለሁ። ማወራው የምኮራበት የሚኮራበት በቤተሰብ ለጓደኛ አምስት ነገር ታሪክ ብዙ ቦታ የቡድን መሳሪያ ይገስል ይሄ የሚያኮራው ማለት ሰላም ለሰው ዘር የነሱ ስኬት ህዝቡን ማጎሳቆል ነው። ምን አመጡ የሚለው የነሱ አሁን ህዝቡ የሆነ ራና ቢያደርግ አብሮ ቢቆም በኢኮኖሚም ሆነ አይደለም ሌላ ኢኮኖሚካል ጥቅም ሌላ የሆነ ተጨማሪ ስኬት ማግኘት ይቅርና ኪሱ ያለውን እንደበግ በግ እያሰረ ልጆቹን በቤት እንትን እያለ ስልክ ሞባይል ማውራት እስኪሳቀቅ ድረስ ነፃነቱን ሲገፋው ከቤቱ ሽንት ቤት መድ እንዳይችል አድርጎ እያደረገው። ይሄ ነው የነዚህ አስረስ ማዕረ የኤርትራውያንና የሻቢያ ወር የኢትዮጵያ ጥላቶች ስኬት። ይሄ እኮ ነው ህዝብን ከህዝብ መነጠል። ለምሳሌ እንደ ኦሮሞ ማውራት፣ እንደ አማራ ማውራት፣ እንደ ትግሬም ማውራት፣ አንዱን ከፍ አንዱን ተጠቃሚ አንዱን ተጎጂ አድርጎ ማውራት የጥላት አጀንዳ ነው። ያ የሆነ ስንጥቃቄት እየፈጠረ ነገ ጥላት ገብቶ የሚያክል የሆነ ነገር እየፈጠረ ይል አየው የዛን ጊዜ እኮ የሆንከው በዚህ ነው ብለው ለማውራት ነው። ይሄ ልጅ ህዝብ ከተጠቀመ የዚህ ልጅ ተልኮ ሊከሽፍ ነው። ህዝብ ልጆቹ ጋር ኦር ሌላ ተጨማሪው ነገር ቢቀር በሰላም ወጥቶ እንኳ ቢገባ ህዝብ ላይማረር ማረር ነው። ህዝብ እየተማረረም ቢሆን ደግሞ አንተ ባንዳ ነህ እያሉ መግደል እሱ ከያዙ በኋላ ዳብል ለአንድ ሎክድ ለማድረግ ነው የፈለት ደግሞ የዋት እንትኖች ናቸው እና እነሱ ከዛና ከዚ በጣም ብለው ካሉ ምን ትጠብቃለህ? ሌላው ሰው የሚለውን ሰዎች እንድጠይቁልኝ ነው ማድረገው። አይ ካለ ደግሞ ምንም አታመጣም፣ ወደፍ ግባ። አሁን ጌታቸው ያደረገውን ሳይ ንግግር ነው። አስተያየት ልትለውጥ ትችላለ፣ ሪተሪክህን ልትቃኝ ትችላለ፣ ምን ልታረግ ትችላለ። እቺ ጌታቸው የተነገራት እውነት ግን እኔ ልትቀየር የማትችል አብይ አህመድ በስልጣን ላይ ኖረም ከስልጣን ወረደም ስለ አብይ አህመድ እውነት ሆና የምቀጥል ስለ ብልጽግና እውነት ሆና የምትቀጥል ነገር ናት። ከብልጽግና ባመጣ ኑሮ ጥሩ ጥሩ መኪኖች እንላ ነበር እስቲል። ግን አብይ ሙሾ ሲያወርድ ሙሾ ተቀባዮች፣ አብይ ዘፈን ሲያወጣ ዘፈን ተቀባዮች ነው። ሌላ ምንድ ነው? ለትግራይ ህዝብ እንቆምለት ለትግራይ ህዝብ ምንለት ነገር እውነት በውጤት ካሰላው የትግራይ ህዝብ ቴክኒካሊ ወደ ሀቢን ቤተር ውስጥ ልጆቹ ባይሞቱ ሰራዊት ጋር እገባለው ሰራዊት ጋር ይኖርኩት። አሁን በቅርብ ግንባር ሄጄ ሰራዊት ሳገኝ ከሚያሳዝኑ ከሚያሳብዱ ነገሮች አንዱ ዶክትሬት ይማሬ ነበረ፣ ፒኤችዲ ይማሬ ነበረ፣ ማስተርስ ተምሮ ፒኤችዲ ሰራይ ነበረ፣ ምህንድስና ሶስተኛ ዓመት ተማሪ ነበረ ውስጥ የምትለው በርካታ ሺህ ይቆጠር ወጣት የትግራይን ክብር አስመልሳለሁ ብሎ ወይ አካሉን አጥቷል ወይ ህይወት መስዋዕትነት ከፍሏል። ይሄ ባይሆን መርጥ ነበር። ይሄ እንዳይፈጠር በሚል ብልጽግና ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ የማይወጣ ይሆን ነበር። አቢ ብልጽግና ውስጥ ቢገቡ ኖሮ ሲልት እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው እያለ ያለ እንጂ ለትግራይ ህዝብ የተሻለ ነገር አመጣ ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ ሲገቡ ኦህዴድ ገብቷል የወሬድ ከርታም ካድሬዎች አሁንም የሚፈልጉትን እያማረጡ ሊበሉ ይችላሉ። ግን ኢቭን የመብል የሚወስነው አብይ ነው። በዛች ስልጣን ላይ ይቆዩ አይቆዩ የሚወስነው አብይ ነው። የመርህ ጉዳይ አይደለም። ይሄ ጉዳይ የትግራይ ህዝብ ምርጫ ሲያካሄድ ኮንስኮንሱን አጥቶት አይደለም። የትግራይ ህዝብ በሺዎች የሚቆጠሩ ልጆችን የከፈለለት የከፈለበት ራስን በራስ ማስተዳደር ነው። አደጋ መውደቅ የለበትም። ወደ አመፅ ምናመራ ከሆነ የአመፅ መንግስት ነው የመርጠው ነው። የአመፅ መንግስት ነው የመርጠው ነው። ራሱ የትግራይ የመልካም አስተዳደር እሹ እንዲፈታልኝ ብሎ አይደለም ህዋትን ባለፈው ምርጫ የመረጠው፣ ህዋትን የልማት አጀንዳ እንዲያስቀጥልኝ ብሎ አይደለም የመረጠው እን የማደርገውን

ቱ እንደምታመኑ የሚገባቸው የፋኖዎች እንግዲህ በደንብ የምናውቃቸው ነው። አጨትእርጨት የሚሉትን አያቸዋል። አንድ ሰው የእብዱ ብዛት ኮንፊደንስ ካለው የነውረኛው ብዛት ወይም በሚያደርገው ነገር ከጀርባው በሰራው ስራ እንዴት መሄድ እንዳለበት የሚያ ከሆነ ብዙ አይወራጨው። የሚወራጨው እዚህም እዚያም የሚረግጠው የሚረባበሸው ምንም ኮንፊደንስ የሌለው ሰው እዛ ጋር ሽንፈት የገጠመውን ህዝብ ውስጥ የሆነች ነገር በመጫር ረብሻ መፍጣት ሰው እንዳይረጋጋ ማድረግ የሆነ ነገር ለውጥ ለማምጣት በመትጋት አያሳልፍም። አራት አምስት ስድስት መስመር ጽፋ አስርና ሰባት ሆነ እያነበብክ ትግል እየታገልኩ ነው እያልክ ራስን ታታልላለ። እኔ መቼም በዚህ ልክ የተገላለጠ ነገር እንዴት ሆነ የነበሩ በሀሳብ የተለዩ ሰዎች ሁሉ በአፈሙዝ እና በምናምን አባረው የያዟትን ትግራይ ለብቻቸው ከተቆጣጠሩ በኋላ ነው ሻቢያ ላይ ሄዶ እየተመተሙ ያሉት ስለዚህ የግንኙነቱ ባህሪ ራሱ ከዚህ በፊትም ጠቅሻለሁ ህወሀት በበሬነት ሻቢያ በገበሬነት ነው እንዲህ አይነት ጥምረት ፅምዶ ሲለው እንደውም በቃ በጣም ሻቢያ በነገራችን ላይ ኮይን ተርም ኮይን ማድረግ በጣም ይችላል ፅምዶ ነው ልክ ነው ማለት ትጠምዳለህ በሬ ማለት በሬ መጥመድ ትጠምዳለህ

ምክንያቱም ጥንትም አብረው ኖረዋል። የአማራና የትግራይ ህዝብ አብረው የኖሩ ህዝቦች ናቸው። እንግዲህ ብዙዎቹ ቀርተው አንዳንዱ ተደናግጠው ሄዱ። በጦርነቱ ምክንያት ደግሞ ተመልሰው መጥተው ሰላማዊ ኑሯቸው እየኖሩ ነው ያለው። እየኖሩ በሺዎች የሚቆጠሩ ትግራይ አባወራዎች ይኖራሉ። ምክንያቱም ጥንትም አብረው

በፊት የነበሩት ሰራዊቶች ጠላትን ባይከላከሉ ኖሮ አሁን ይሄ ሰራዊት አይኖርም፣ ኢትዮጵያም አትኖርም። ስለዚህ እነሱ መስዋዕትነት ከፍለዋል፣ ኖረዋል፣ ኢትዮጵያ አኖረዋል። ስለዚህ አሁን ባለተራዎቹ ያለ አገር የመጠበቅ ለዚች ሀገር መተቻ የለ ህይወት የመክፈል እኛ ጠላትን ስንመታ ጸጥታውን ሰላማን ስናረጋግጥ ልማታዊ መንግስት ደግሞ የኢትዮጵያን ከፍታ የሚያረጋግጡ አነጋጋሪ ሆኑ ሜጋ ፕሮጀክቶች እየገነባ ጠላቶች ጭምር እውቅና እየሰጡን ነው ያሉት የኢትዮጵያ። ይህን እኛ በህይወታችን እያለን ማስቀጸል መቻል ነው ያለ እኛ እያለን ግን የተጀመረው ልማት እና ኢትዮጵያን የሚያፈርስ ሀይል ሊያፈርሳት አይችልም፣ ክልማት አይችልም አይችልም ብሏል። እንግዲህ ጀነራል መሀመር ተሰማናት እና አንዳንድ አሉ አንድ ትንሽ ስሜት የሚቀሰቅስ የጦሩ ይሄ መከላከያ ነው፣ የመከላከያ ኮማንዶ ነው፣ ሪፐብሊካን ጋርድ ነው ምናምን በፍጹም ልትለዩት የማትችሉ ጦር የተገነባ ነው። ግዙፍ ጦር ኮማንዶ ጭምር ስሜቱ በጣም ከፍ ብሎ ሞራሉ ከፍ ብሎ የሚመረቁት ኮማንዶችም ስፍር ቁጥር የለው። ኮማንዶ እያስመረቀ ነው። እና አንዳንድ አሉ አንድ ትንሽ ስሜት የሚቀሰቅስ የጦሩ ምግብ ከሚያሰክራቸው ሰዎች አንዱ ነው። በተለያየ ጊዜ እንደተመለከትኩት እና በራሱ ድምፅና ቃላት እየተመሰጠ ራሱን ቀጥ እያለ የሚሰራ ሰው አድርጌ ነው ማየ ባህላዊ ጀራል የተባለ ቤት ያሉት ሰዎች ያሉበት ምክንያት በዘመናዊ ፖለቲካ ውስጥ ወታደራዊ ባለስልጣናት ወታደራዊ ጉዳይ ላይ ፎከስ አድርገው የህዝብ የጋራ ተቋም መፍጠር ላይ ነው የሚሰሩት። ፓርቲን ቶና የስቴት ፖለቲካን በተመለከተ እንኳን አስተያየት ያለ መስጠት ጥንቃቄ ያደርጋሉ። ዘመናዊ ውትድርና ይሄ ነው። በአንጻሩ እናንተ ግን ስለ መንግስት ፖለቲካዊ ጉዳይ መሆኑ ቀርቶ ስለ አንድ ፓርቲ ፖለቲካዊ ጉዳይ ጭምር እየገባችሁ እየፈተፈታችሁ ነው። ይሄ ደግሞ ከሠላሳ ምናምን ዓመት በፊት በኮሚኒዝም የስቴት ስትራክቸር ውስጥ የተለመደ በነበረው ወይም በኢትዮጵያ ውስጥ ከዛ ቀደም የፓወር ባላንስ ቼክ እንድ ባላንስ ባልነበረበት ጊዜ የነበረውን የመንግስት መዋቅር ይዛችሁ ነው እየሄዳችሁ ያላችሁት። የህዝብ ጀነራልን ደግሞ እና ተፈናቃዮች ቢመለሱ የሚልም አሁን አሸተደምለው የወልቃይት ጠገዴ አስተዳደር ምን እንዳላ ይታክታል። ከዚህ በፊት የነበሩ ምንም ነገር ያልነበረባቸው በትግራዊ በነበረው ግጭት ላይ ሄደው የነበሩ ሰዎች መጥተው በሰላም እየኖሩ ነው። ሌሎችም ቢሆኑም አብረን ነው እኮ የኖር ነው። ዛሬ አንዱ አፈናቃይ፣ አንዱ ተፈናቃይ መሆን እንደሌለበት እነሱ ያምናሉ። ግን እነዛን ያፈናቀለው ትግራዊ የሆነን ትግረኛ የሚያወራን ሁሉ የኢትዮጵያ ጠላት፣ ኢትዮጵያ ላይ ያለውን ስልጣን ሁሉ የያዙ ኢትዮጵያ እንደፈለጉ የሚያደርጉ የሚበዘብዙ አድርጎ ህዋት ሳለ ህዋት ማለት ትግራዊ ትግራዊ ማለት ህዋት ብሎ ህዝቡን ከኢትዮጵያውያን በሙሉ ጋር አጋጫል። ብታምኑ ባታምኑም መተማ እና ጎንደር አካባቢ ላይ በወቅቱ እራሱ ገንዘብ እየከፈለ ነበር ትግራውያን ወደ ትግራይ ሲያፈናቅል የነበረው ህወሓት ነበር። የትግራይ ልጆች አሁን እዚህ ላይ አይደለም እነዚህኞቹ ግን መምጣት ይችላል፣ አገሩ ነው፣ አብረን የኖር ነው እኮ ይሄ በሽታ ያለው ከህወሓትና እንደዛ እንጂ ሌላው ጋር አይደለም እያሉ ነው በብዙ ቦታዎች ተፈናቃይ ይባላል። የተፈናቀለ ሰው ወጭ ወደ ነበርበት አይመለስም ማለት አይቻልም። መመለስ አለባቸው። ሰላም ልንፈጥር ከሆነ መመለስ አለበት። ካልሆነ አንዱን ማህበረሰብ አፈናቅለ አንዱን በመኖር ይቻል አይመስልም። በብዙ ቦታዎች ተፈናቃይ ይባላል። ባጭሩ አንዱን አፈናቅሎ አንዱ ሰላም አያገኙም። ሰላም በዘላቂነት ይመጣ እንደሆነ የተፈናቀሉ ምንቱ ሁሉም ነገር ይፈታ ነው እዚህ የኮነን ደመቃ ሰው ይሄ ነገር ነገ እያከኩ የሚያነሱት እነዛ ጠላቶች ራሳቸው ገለው ተገደልክ ብለው የሚያውጁ ስብስቦች ያ ገመናቸው ስለሚገለጥ ለዛ ነው ይህን ልጅም የሚጠሩት። በሌላውም ላይ እንደዚህ የሚዘ በንፋስ ላይ እንዳለ ፋኖ በንፋስ ላይ እንዳለ ትቢያ ተበትኗል፣ አመድኗል። አመራሮቹ አቅማቸው በላይ ሆኗል፣ ኮንፊዝድ ሆኗል። ፋኖ በንፋስ ላይ እንዳለ ትቢያ ተበትኗል፣ አመድኗል። ያለ ስራው የሚሰራ ትግራይን ሜስ ውስጥ የከተተ ደብረ ጽዮን የሚባል ሰው ይሄ ሰውዬ እየ ከኛ ጋር ታግሎ ምንም አይነት ሶሻል ቤስ ስለሌለው አየር ላይ የሚሳፍር ነው። ስልጣን ላይ እንዲመጣ እናንተ ምረጡት ብሎ ጂስቴሶችን የጠየቀው ያለ ስራው የሚፈተፍተው ደብረ ጽዮን ነው። እርስ በርሳቸውም እንደዚህ እየተነጋገሩ ነው፣ እንደዚህ እየገለጡልን ነው። ግን አብይ ዓመት ስለ አሰብ የሚያወራው የቱን ነው የምትሰማው? የቱን ነው የምትሰማው? ይሄ የሚያታልለው ሰው ካለ እኔ እንዳልኳችሁ ነው። አያሳዝንም የሚል መደምደሚያን የምሰጠው በአጭሩ ሰዓቱም ስለሄደ ከዚህም በላይ የደለብንም ጥላቶች ተገልጠዋል። በዛም ይሁን በዚህ ነገሮችን ከሚጠቅሙበት አንጻር ካላቸው ጠቀሜታ አንፃር እና ጣ የጀግንነትና አንኩኝ አይነት ዋናውና ዋናው ነገር ይህን ነው የሚመስለው። የኢትዮጵያ ድል ይቀጥላል፣ የሚቀር ነገር የለም። በተለያዩ ቦታዎች ላይ ያሉትን ነገር እነዚህን ቆሻሾችን በማጥፋት እና የእነሱን ቆሻሻ ነገር በመጣል ላይ ስለተጠመድን ነው ይህን ሁሉ ጊዜ መውሰዳቸው እራሱ የሚያናድደኝ እዚህ ጋር መጠን አሁን ይሄ የተሰራውን እንዴት ተሰራ ብለን ሞክተን የጎደለውን ለመሙላት እንትንዳንልት። አንዱ በቃ የሚያናደው ነገር ሚያ ለከተማ የሕልውና ዋስትና የሆነው የገጠሩ ማህበረሰብ በልፋቱ ልክ ሳይካስ፣ በትጋቱ ልክ ሳይታደስ ዘመናት ቢያስቆጥርም ከእንስሳቶቹ ጋር ታዛ እየተጋራ የኑሮ ልኩን ሳያበጅ ዘመኑን እንዳይፈጅ መላ ተብጅቷል። ይህንን ነገር አይተን እውቅና ሰጥተን እየሞገት እያደነቅ እንዳንል ማድረጋቸው። የኮሪደር ልማት እሳቤው ኪሎ ሜትሮችን አቋርጦ የገጠርን መልክ ሊያስናፈቅ አርሶ አደር ደጅ ደርሷል። ሰዎች መጥፋት አለባቸው። እሱን ማድረግ ግዴታ ስለሆነ እሱ ላይ ነው የምሰራው ማለት ነው። በራሴ ኢትዮጵያን አጠፋለሁ ያለ ቀድሞ ማጥፋት ያ እንዲሆን ነው የምሰራው። ኢትዮጵያ ታበጽ ለባብ እግዚአብሔር። በያላችሁበት የፈጣሪ ጥበቃና በረከት ይብዛላችሁ። ኢትዮጵያዊ ስለሆናችሁ ኢትዮጵያን በባለቤትነት የሚያዝ አብረን እንሁን። ሁልጊዜም እውነትና ሰውነት ነው የሚያሸንፈው። ወደዛ ክብር እንምጣ። ድሉን እንደድል ቆጥረን እ